ይሄ በመሬት ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ እየሄደ ያለው አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ፣ ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን፣ እኔ ያልኩት ብቻ አይሁን ሳንል፣ የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክር ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌም አቃለሁ አያለሁ። እነዚህ ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይህ ስራም እነሱን ከመፍታት አንጻር ቀላል ያለሆነ እርምጃ ወደፊት እንደሚወስደን አስባለሁ። ያም ሆነ ይህ በጣም ነው የማመሰግነው ወደዚህ በመምጣቴ የድሮ ጓደኞቼን የስራ ጓደኞቼን በማግኘት በጣም ደስተኛ ነኝ። እንደ እናቶች ሽመልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ።